ጤና ይስጥልኝ። የተከበራችሁና የተወዳችሁ የኢትዮኒስ ቤተሰቦች እንደምን አላችሁ? የዕለት ዜና ውጃችን ነው ጀምሯል። አዳዲስና ወቅታዊ መረጃዎችን ማስደመጥ ጀምረናል። በቅድሚያ ማርስ ዜናዎችን ነግራችኋለሁ፣ አብራችሁ ቆዩ። በአማራ ክልል ብርሸለቆ የአገዛዝ ወታደራዊ ማሰልጠኛ ዙሪያ ከባድ ውጊያ መቀስቀሱ ተሰማ። የብልጽግና አገዛዝ በክልሉ ሁሉም አካባቢዎች የጥፋት እጆችና መዛቸው በሚል አስገዳጅ መድረኮች እንዲደረጉ ትእዛዝ አወርዷል ተብሏል። በሌላ በኩል በኦሮሚያ ክልል በቀጥለው ውጊያ በክልሉ 50 ወረዳዎች በተደረጉ ውጊያዎች 741 ወታደሮች መገደላቸውን የኦሮሞ ነፃነት ጦር አስታውቋል። በእነዚህ ጉዳዮች ላይ ዝርዝር አዘጋጅተናል። በአቶ ጌታቸው ረዳ የመራ ትግራይ ሊበራል ዲሞክራሲያዊ ፓርቲ የሚባል አዲስ ፓርቲ ሊቋቋም ነው ተባለም። አቶ ጌታቸው ረዳ የመራው ከህወሓት የተከፈለው ቡድን አዲስ የፖለቲካ ፓርቲ ለማቋቋም በሂደት ላይ መሆኑን ከአመራሮቹ አንዱ የሆኑ ሰው ለሚዲያ ተናግረዋል። በዚህም ላይ ዝርዝር አለ። የግብፅ ፕሬዝዳንት አልሲሲና የሱዳኑ አልቡርሃን በአባይ ተፋሰስ የዋህደነትና በቀጠናው ላይ ባሉ ችግሮች ላይ መወያየታቸው ሰምተዋል። የሱዳን ጦር ዋና አዛዥ የሆኑት አልቡርሃን ወደ ግብፅ አምርተው ከአልሲስ ጋር የተገናኙ ሲሆን ኢትዮጵያን ጨምሮ በቀጠናው ሀገራት ላይ ስላሉ ችግሮችና የሱዳንን አጠቃላይ መቋቋም በተመለከተ ምክር አካሂደዋል የተባለው። በዚህም ላይ ተጨማሪ አለን። ፑቲን በዩክሬን ለሶስት ቀናት የሚቆይ ጊዜያዊ የተኩስ አቁም እንደሚያደርጉ ገልጸዋል። የፑቲንን የተኩስ አቁም ተከትሎ በዩክሬን በኩል በውጭ ጉዳይ ሚኒስትሯ ለወራት የሚቆይ የተኩስ አቁም እንዲደረግ ጥያቄ አቅርበዋል። ክሬምሊን ይፋ ያደረገው ይህን የተኩስ አቁም የሁለተኛው የዓለም ጦርነት ማብቂያ መታሰቢያ ምክንያቱ ማድረግ ነው ተብሏል። የዝርዝር ዜናችን አካል ነው። በካናዳ በተደረገው ምርጫ ሊበራል ፓርቲ አሸናፊ ሆኗል ሊበራል ፓርቲ አሸናፊ መሆኑን ተከትሎ ጠቅላይ ሚኒስትር ካርሌ ለደጋፊዎቻቸው እንኳን ደስ ያላችሁ መልእክት ሲያስተላልፉም ፕሬዚዳንት ትራምፕ ሊሰብርና ሊቆጣጠር ይፈልጋል ያ ደግሞ በጭራሽ ፈጽሞ ሊሆን አይችልም ሲሉ ከፕሬዚዳንት ትራምፕና ከአሜሪካ ጋር የጀመሩትን የኢኮኖሚ ጦርነት እንደሚያፋፍኑ ተናግረዋል በዝርዝር ነው ያለን ተመልካቾቻችን ኢትዮ ኒውስ ሰብስክራይብ በማድረግ ቤተሰብ ሁኑ ወደ ዝርዝሩ አልፋለሁ በአማራ ክልል ብርሸለቆ የአገዛዝ ወታደራዊ ማሰልጠኛ ዙሪያ ከባድ ውጊያ መቀስቀሱ ተሰማ። የብልጽግና አገዛዝ በክልሉ ሁሉም አካባቢዎች የጥፋት እጆችና ምዛቸው በሚል አስገዳጅ መድረኮች እንዲደረጉ ትዕዛዝ ወርዶ ካድሬዎቹ ተሰብስበዋል። በሌላ በኩል በኦሮሚያ ክልል በቀጠለው ጦርነት ከአምሳ ወረዳዎች በተደረጉ ውጊያዎችም 741 ወታደሮች መገደላቸውን የኦሮሞ ነጻነት ሰራዊት ወቁልኝ ብሏል። በአማራ ክልል በቀጠለው የአገዛዝ ጦርና የፋኖ ኃይሎች ውጊያ ዛሬ ከንጋት ጀምሮ ምዕራብ ጎጃም ዞን በሚገኘው የብርሸለቆ ወታደራዊ ማሰልጠኛ ዙሪያ ከባድ መሳሪያ የታገዘ ውጊያ መቀስቀሱን የፋኑ የመረጃ ምንጮች ለኢትዮኒስ ተናግረዋል። ቡሬ፣ ጃቢ ጠናንና ደንበጫ ወረዳዎችን ያካለ ወታደራዊ ስምሪት ያለበት ውጊያን የተከፈተው ያሉት የኢትዮኒስ የመረጃ ምንጫዎች በተለይም በቡሬና በጃቢ ጠናን ቀጠናዎች ያገዛዝ ጦሩ በመካናይዘድና እግረኛ ሰራዊት ውጊያ ከፍቶ ይገኛል ብለዋል። ወታደራዊ እንቅስቃሴው ትላንት የጀመረ እንደሆነና ዛሬ ንጋት ጀምሮ መጠናከሩን የገለጹ የፋኑ የመረጃ ምንጮች በኩላቸው ዋናው ውጊያ በብርሸለቆ ወታደራዊ ማሰልጠኛ ዙሪያ ነው ሲሉ ተናግረዋል። የአገዛዙ ጦር ዘመቻ ዋና አላማ ፋኖን ከማሰልጠኛ ቀጠናው ማራቂ መስላን ያሉት አንድ የፋኖ አመራር ፋኖ ግን በወታደራዊ የጠቀሜታ ስሌት ስራውን ይሰራል ሲሉ ተናግረዋል። የአገዛዙ ጦር በቡሬ ዙሪያ ወረዳ ቆጭ ከተማ መግባቱን ለማወቅ የተቻለ ሲሆን ውጊያውም ጃሞ፣ ሰንሰል ክሊኒክ፣ ዘለቃ አክሲዮን፣ ብር ወንዝና ጉራባሽ አካባቢዎችን ተጠናክሮ መቀጠሉ ነው የፋኖ የመረጃ ምንጮች ተናገሩ። በውጊያው እስካሁን የደረሰ ጉዳት መኖር አለመኖሩ ለማወቅ ሻለም አገዛዙ በዚህ ሰፊ ቀጠና ከሸፈነው ውጊያ ጋር በተያያዘ በቡሬ ጃቢ ጠናና ደንበጫ እንዲሁም አካባቢ ተደጋጋሚ ድሮን ቅኝት እያደረገ እንደሚገኝም የመረጃ ምንጮች ተናግረዋል። በሌላ በኩል በትላንትና ሁለት በጃዊ ወረዳ ፊልፊል በተባለ ቦታ በተደረገ ውጊያ 26 የአገዛዙ ወታደሮች መገደላቸውን የአማራ ፋኖ በጎጃም አስታውቋል። ከጃዊ እስከ ቋራ መተማ የምዕራብ አማራ ቀጠናዎች የአገዛዙ ጦር ከፍተኛ ወታደራዊ ስምሪት ማድረጉን ለኢትዮ ኒውስ የደረሱ መረጃዎች አመላክተዋል። በቀጠናው የድሮና የተዋጊ አውሮፕላን ሬስቶራንት ቅኝትም እንደቀጠለ መሆኑ ታውቋል። በተመሳሳይ በምስራቅ ጎጃም ዞን በባሶ ሊበን ወረዳ አኮር ቀጠና ከፍተኛ ሰብአዊና ቁሳዊ ጉዳት የተመዘገበት ውጊያ መደረጉን የአካባቢ መረጃ ምንጮች ተናግሯል። በዚህም ውጊያ ፋኖ ኃይሎች ከፍተኛ ወታደራዊ ጉዳት የደረሰበት የአገዛዝ ጦር ሕጻናትን ጨምሮ ንጹሐን ገድሏን ሲሉ ነው ነዋሪዎች የተናገሩትም የላምጌጅ ቀበሌ ብቻ ወጣት ስማቸው ያየህ ይሁን፣ ያያሌው አበባው፣ በቀለና እንቻለው አንዱ አለም የተባሉ ንጹሐን መገድላቸው ታውቋል። በክሉ የሚደረገው የፋኖና የአገዛዝ ጦሩ ውጊያ በሰሜን ወሎ ጉባ ላፍቶ በቅሎ ማነቂያ ቆቦ እንዲሁም በምዕራብ ወሎ አማራ ሳይንት መቀጠሉ ታውቋል። የብልጽግና አገዛዝ በበኩሉም በሁሉም የክልሉ አካባቢዎች የጥፋት እጆችና መዛቸው በሚል አስገዳጅ መድረኮች እንዲዘጋጁም ትእዛዝ ማውረዱ ለማወቅ ተችሏል። የዚህ መድረኩ ዋና ዓላማ ህዝቡን ጽንፈኛ ባሉት አካል ላይ ማነሳሳት እንደሆነም ነው የተጠቆመው። በተያያዘም በትላንትናው እለት በምዕራዊ ከተማ ወታደራዊ አዛዦችና የክልሉ የብልጽግና ባለስልጣናት በመሩት የስብሰባ መድረክ ላይ በቀጣይ በምንወስደው ወታደራዊ ዘመቻ የማተባበሩን ከሆነ እናንተ ላይ እርምጃ እንወስዳለን፣ ንጹሃን ተገድሉ ብትሉ የሚሰማቸው የለም፣ ይህን አውቃችሁ ተዘጋጁ በሚል ህዝቡ ላይ ማስፈራሪያ ሲያሰሙ እንደነበረ የስብሰባው ተሳታፊዎች ተናግረዋል። በዚህ መድረክ ላይ ከሳምንታት በፊት በዚሁ ሜጫ ወረዳ ብራቃት ከተማ በአገዛዝ ጦር የተገደሉ 22 ንጹሃን በብራቃት ከተማ የሆነውን ታውቃላችሁ። እነዚያ የተገደሉ ያልታጠቁ ሰዎች ለጽንፈኛው ሽፋን ሲሰጡ ነበር በሚል ሲቪሊያን ለመግደላቸውን አምነዋል ተብሏል። ወታደራዊ አዛዦች ተመሳሳይ ጣፋንታ ከሚደርስባቸው ከኛ ጋር ቁሙ የሚል ማስፈራሪያ ነው እየተጠቀሙ ሲሉ ነው የስብሰባው ተሳታፊዎች የተናገሩትም። በሌላ ዜና በኦሮሚያ ክልል በአገዛዝ ጦርና በኦሮሞ ነጻነት ሰራዊት መካከል ከፍተኛ ሰብአዊና ቁሳዊ ጉዳት የተመዘገበበት ውጊያ እየተደረገ ይገኛል። ዘመቻ ሽግንባር በሚል ባወጀው ዘመቻ ባለፉት ቀናት በአምሳ የኦሮሚያ ክልል ወረዳዎች ላይ ውጊያ መከፈቱን ያስታወቀው የኦ የኦሮሞ ነጻነት ሰራዊት በውጊያዎቹ 741 አገዛዝ ወታደሮች ገር እያለው ሲል አስታውቋል። በወለጋ በምዕራብ እንዲሁም ሰሜን ሸዋ በጉጂ በአሪስና ምስራቅ ሸዋ የተለያዩ አካባቢዎች ከአገዛዝ ጦር ጋር ለተከታታይ አስር ቀናት ውጊያ ማድረጉን የገለጸው ሰራዊቱ ከተገደሉት 741 አገዛዝ ወታደሮች ተጨማሪ 949 ቆስለዋል፣ 52 ተማርከዋል፣ በርካታ የጦር መሳሪያዎችም ተይዘዋል ነው ያለው። በኦሮሞ ነጻነት ሰራዊት በኩል የደረሰውን ጉዳት ያልገለጸው ሰራዊቱ በአገዛዝ ጦር ላይ ከፍተኛ ወታደራዊ ጉዳት ከማረስ ባለፍም ሁለት ንጹሐን ሰዎች ነጻ አውጥቻለሁ ሲልም ጨምሮ አስታውቋል። በአቶ ጌታቸው ረዳ የሚመራ ትግራይ ሊበራል ዲሞክራሲ ፓርቲ የሚባል ፓርቲ ሊቋቋም ነው ተባለ። በአቶ ጌታቸው ረዳ የሚመራው ከህወሓት የተከፈለው ቡድን አዲስ የፖለቲካ ፓርቲ ለማቋቋም በሂደት ላይ መሆኑን ከአመራሮቹ አንዱ ለይቢሲ ተናግሯል። ይህ አዲስ በምዝገባ ሂደት ላይ የሚገኙ የፖለቲካ ፓርቲ በሊበራል ዲሞክራሲ ጽንሰ ሐሳብ የሚከተል መሆኑን የተናገሩት አመራሩ ትግራይ ሊበራል ዲሞክራሲ ፓርቲ ማለት ለመጠራት ወስኗል ብለዋል። ስማቸው እንዳይገለጽ ለይቢሲ የተናገሩት እኒሁ የቀድሞ የህወሓት አመራር ናቸው የተባሉ ግለሰብ ይህን ስም የ ፖለቲካ ፓርቲው ለመስረት በእንቅስቃሴ ላይ ባሉ ሰዎች የተመረጠ እንጂ ከምርጫ ቦርድ እውቅና ስላላገኘ ጉባኤ ሲካሄድ ሊቀየር ወይም ሊሻሻል ይችላል ብለዋል። በሁለት ተከፍሎ እርስ በርሱ ሲካስ የቆየው ህወሓት የኢትዮጵያ የምርጫ ቦርድ ባስቀመጠው ቀነ ገደብ ጉባኤ ማካሄድ ባለመቻሉ ከፓርቲነት ሊሰረዝ እንደሚችል ቦርዱ ማስታወቅ ይታወሳል። የመሰረዝ አደጋ የገጠመው በዶክተር ደብረጽዮን የሚመራው ህወሓት ከኢትዮጵያ መንግስት ጋር ትራሮም የፕሪቶሪያ ስምምነት እንደፈረመ ድርጅት እንደ አዲስ በቦርድ በመዝገቡ ተገቢ አይደለም ሲል ቆይቷል። የህወሓት የመሰረት ስጋት የፈጠረባቸው በአቶ ጌታቸው የሚመራው የህወሓት ማዕከላዊ ኮሚቴ አባላት ከሳምንት በፊት በወጡት መግለጫ በዶክተር ደብረጽዮን ላይ የሚመራው ቡድን በጋራ ጉባኤ ለማድረግ ጥሪ አቅርቦ የነበረ ቢሆንም በጎ ምላሽ አለማግኘታቸውን ገልጸዋል። በመሆኑም ይላሉ የዩቢሲ ምንጭ ሲናገሩ የህወሓት ህጋዊነት ስለሚያበቃ የህወሓት የፖለቲካ ዓላማዎችን ለማሳካት የሚያስችልን አዲስ የፖለቲካ ፓርቲ ለመስረት ተገደናል ያሉ ሲሆን የፓርቲው ህገ ደንብና ፕሮግራሞች አርቅቀው መጨረሳቸውን ተናግረዋል። ምንጩ አክለውም የደጋፊዎቻችን ፊርማ ማሰባሰብ ላይ እንገኛለን ብለል ይሁን እንጂ የኢትዮጵያ ምርጫ ቦርድ ያስቀምጣቸው መስፈርቶች ገና ስላላማሉ እስካሁን ድረስ ለቦርዱ በይፋ ያቀረቡት ጥያቄ እንደሌለም ጨምሮ ተናግረዋል። የኢትዮጵያ ምርጫ ቦርድ ይህን ስብስብ ለምዝገባ እየሄደበት ያለውን ሂደት እንደሚያውቅ ምንጩ ለቢቢሲ ተናግረዋል። ይህ በምዝገባ ሂደት ላይ የሚገኘው ፓርቲ ክልላዊ ፓርቲ እንደሆነ የተናገሩት ግለሰቡም ከኢትዮጵያ ምርጫ ቦርድ በግንቦት የመጀመሪያ ወር ላይ ቅድመ እውቅና እናገኛለን ብለው እንደሚጠብቁም ተናግረዋል። የትግራይ ሊበራል ዲሞክራሲ ፓርቲ እየመሰረቱ ካሉት አንጋፋ ሰዎች መካከል የትግራይ ሚኒስትር ፕሬዚዳንት የነበሩት አቶ ጌታቸው ረዳ የዋት ፖሊት ቢሮ አባላት የነበሩትና የትዕምት ዋና ስራ አስፈጻሚ አቶ በየነ ምክሩ እንዲሁም ፕሮፌሰር ክንደያ ገብረሕይወት ይገኙበታል ተብሏል። አሁን ህጋዊ እውቅና ለማግኘት እየተንቀሳቀሰ ያለው ፓርቲ በሌተናንት ጀነራል ታደሰ ወረደ የሚመራውን የትግራይ ጊዜያዊ አስተዳደር የአንድ አመት ጊዜ ካበቃ በኋላ ክልላዊ መንግስት ለመስረት በሚደረገው ምርጫ እንደሚሳተፉ ፍንጮች ገልጸውልኛ ይላል ቢቢሲ። አዲስ የሚመሰረተውም ትግራይ ሊበራል ዲሞክራሲ ፓርቲ ከኢትዮጵያ ምርጫ ቦርድ እውቅና ካገኘ በኋላ ከባለ እስከ የቀን ሰራተኞች ድረስ በአባልነትና በአመራርነት ተቀላቅለው ሊሳተፉ እንደሚችሉ ተናግረዋል። ከፓርቲ መስራቾች አንዱ የሆኑት አቶ ጌታቸው ረዳ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር እና ፕሮፌሰር ክንድያ ገብሬት በሚኒስትር ዴኤታ ማዕረግ የትምህርት ሚኒስቴር አማካሪ ሆነው በጠቅላይ ሚኒስትር አብይ አህመድ መሾማቸው ይታወሳል። ቢቢሲ ታዲያ እየተመሰርተ ያለው ፓርቲ ከብልጽግና ጋር የሚያገናኘው ነገር መኖሩን የጠይቃቸው ከመስራቾች አንዱ የሆኑ ግለሰብ ትግራይ ሊበራል ዲሞክራሲ ፓርቲ ከብልጽግና ጋር ልክ እንደሌሎቹ በሀገር ውስጥ እንደሚንቀሳቀሱ ፓርቲዎች ተባብሮ ለመስራት ይችላል እንጂ የሚያገኘው ነገር የለም፣ ገለልተኛና ነጻ ፓርቲ ነው ሲሉ አመልሰዋል። በ1967 ዓ ም በደደቢት በረሃም የተመሰረተው ህወሓት ከትግራይ ጦርነት በኋላ በገጠመው የአመራር ቀውስ ለሁለት ተከፍሎ እርስ በርሱ ሲካሰስ ቆይቷል። በነ ደብረ ጽዮን የሚመራው ህወሓት ባለፈው ዓመት ናሲውር ላይ ጉባኤ በሚያካሄድም የምርጫ ቦርድ ስላልተቀበለው ጉባኤውን እንደ አዲስ እንዲያካሄድ ጠይቆት ነበር። ህወሓት እንደ አዲስ አልመዘገብም በማለት የምርጫ ቦርድን ጥያቄ ውድቅ አድርጓል። ህወሓት እንደ ፓርቲው በቀጣዮቹ ሁለት ሳምንታት እንደ ፓርቲ እውቅና የማያገኝ ከሆነም መዘዙ የከፋ ነው የሚል መግለጫም በትላንትና ዕለት ማውጣቱ መዘገባችን ይታወሳል። የግብፅ ፕሬዚዳንት አልሲናም የሱዳኑ አልቡርሃን በአባይ ተፋሰስ የዋደነት ላይ መወያየታቸው ሰምተዋል። አልቡራን ሀገራቸው ከገባችበት ጦርነት ለማውጣትና የበላይነታቸውን ለማረጋገጥ በጎረቤት ሀገራት የሚያደርጉት ጉብኝት የቀጠለ ሲሆን አሁን ደግሞ ከአስመራ መልስ ወደ ግብፅ አምርተዋል። የግብፁ ፕሬዚዳንትም ከጅቡቲ መልስ በቤተመንግስታቸው መንግስታቸው ከአልቡራን ጋር ተገናኝተዋል። የግብፅ ፕሬዚዳንት አብዱልፈታ አልሲሲና የሱዳን ጀነራል አብዱልፈታህ አልቡራን በናይል ተፋሰስ ላይ የውሃ ደህንነት በጋራ ለማስጠበቅ መዋየታቸውን ቢቢሲ ዘግቧል። የሱዳን ፕሬዚዳንት ጀነራል አልቡራን የሱዳን ፕሬዚዳንት ጀነራል አልቡራን ሰኞ ይሮ ጉብኝት ባረጉበት ወቅት ሁለቱ መሪዎች በተለያዩ ጉዳዮች ላይ መጓየታቸው የተገለጸ ሲሆን በአፍሪካ ቀንድ ጉዳዮች በተለይም በአባይ ተፋሰስ ዙሪያ መነጋገራቸውን የግብጽ ፕሬዚዳንት ጽፈት ቤት አስታውቋል። የሁለቱ ሀገራት መሪዎች በአውጡት መግለጫ ላይ መሪዎቹ በሱዳን መልሶ ግንባታና በውሃ ደህንነት ላይ መጓየታቸውን ወቁልን ብለዋል። የሁለቱ ሀገራት የውሃ ደህንነት ለማስጠበቅ መነጋገራቸውን የገለጸው የግብጽ ፕሬዚዳንት ቃል አቀባይ መሪዎቹ በውይታቸው ወቅት በብሉናይል ላይ የሚወሰድ የተናጠል እርምጃን ተቃውመዋል ብለዋል። የሁለቱ ሀገራት መሪዎች በአባይ ተፋሰስ ላይ ላይ የሚገኙ ሀገራትን ተጠቃሚ የሚሆኑበትን የዓለም አቀፍ ህግን ለማስከበር እንደሚሰሩ መነጋገራቸውን ተሰምቷል። በሁለቱ ሀገራት መካከል ያለውም የአመለካከት ውህደት በግብፅና በሱዳን ብሔራዊ ደህንነት መካከል ባለው ጥብቅ ትስስር እየተደገፈ ነው ያለው የፕሬዝዳንት ጽህፈት ቤት በአባይ ተፋስ ላይ የሚኖር የውሃ ደህንነት በጋራ ለማስጠበቅ መነጋገራቸውን ገልጿል። ግብጽ በህዳሴ ግድብ የውሃ ሙሌትና ከግድቡ በሚለቀቀው የውሃ መጠን ላይ ህጋዊና አስገዳጅ ሦስትዮሽ ስምምነት ካልተፈረመም ኢትዮጵያ የውሃ ሙሌት ማከናወን እንደሌለባት ት ወደ ውድ ቆይታለችም። ኢትዮጵያ በበኩሏ ሶስት ሀገራት በአባይ ወንዝ ላይ ባላቸው የውሃ ድርሻ ላይ መስማማታቸው ከቻሉም ከህዳሴ ግድብ የሚለቀቀው የውሃ መጠን በተመለከተ አሳሪ ስምነት ላይ መድረስ እንደሚቻል አቋሟን አሳውቃለችም። ግድቡ በሚመለከት በአፍሪካ ህብረት አሸማጋይነት በተከታታይ ሲካሄድ የነበረው የሶስትዮሽ ድርድር ሳይሳካም ያለ ውጤት መበተኑ ይታወሳል። ግንባታው በዚህ ዓመት እንደሚጠናቀቅ የተነገረው ታላቁ የኢትዮጵያ ህዳሴ ግድብ በተወሰነ ደረጃ ኃይል እያመነጨ ሲሆን፣ ግብጽ ግድቡ በአባይ ወንዝ የምታ ያገኘውን የውሃ መጠን ይቀንሳል በሚል ስጋቷን ስትገልጽና ስትከስ ቆይታለች። ኢትዮጵያ ግንባታው ልጠናቀቅ በተቃረበችው የታላቁ ህዳሴ ግድብ ዙሪያ ለአመታት ተቃውሞ ስታሰማ የቆየችውን ግብጽ ኢትዮጵያ እያሳየች ካለችውም በቀይ ባህር በኩል መተላለፍ በር ከማግኘት በተቃራኒ የአካባቢው ሀገራት እያስተባበረች ነው። ባለፈው ሳምንት ግብጽ ከጅቡቲ ጋር የቀይ ባሕርና የኤደን ባህረ ሰላጤ የአስተራርና የጸጥታ ጉዳይ የውሃ አካላቱ የሚጎራብቱ ሀገራት ብቸኛ ኃላፊነት እንደሆነ ተስማምታለች። የሶማሊያ የውጭ የውጭ ጉዳይ ሚኒስቴር አህመድ ሞአሊም ፊቂም ታህሳስ ወር ላይ ወደ ግብጽ በተጓዙበት ወቅት የግብጽ መንግስት ተመሳሳይ አቋም አንጸባርቋል። የግብጽ የውጭ ጉዳይ ሚኒስቴር በድር አብድላቲ ባደረጉት ንግግር ቀይ ባህር ሊጠቀሙ የሚገባ ተጎራባች ሀገራት ብቻ እንደሆኑና ሌላ አካል ወደ ቀይ ባህር እንዲገባ ሊፈቀድለት እንደማይገባ ተናግረው ነበር። ባለፈው መጋቢት ወር ላይ የኤርትራ ውጭ ጉዳይ ሚኒስትር ኦስማን ሳሌህ ወደ ግብጽ ተጉዘው ከፕሬዚዳንት አልሲ ጋር በተነጋገሩበት ወቅት በተመሳይ የቀይ ባህር የአስተዳደርና ደህንነት ጉዳይ የተጎራባቾቹ ሀገራት ብቸኛ ሁለተኛ ሚና እንደሆነ መስማማታቸው ተገልጾ ነበር። በትላንትና ሁለት በግብጽ ፕሬዚዳንት ጽሕፈት ቤት የተገናኙት ፕሬዚዳንት አልሲና አልቡርሃን የሁለቱ ሀገራት ያላቸውን የሁለትዮሽ ግንኙነቶች ለማጠናከር ተወያይተዋል። ግብጽ ሱዳንም መልሶ ለመገንባት በሚደረገው ጥረት ላይም ተሳታፊ እንደምትሆን ተገልጿል። በሁለቱ መሪዎች መካከል የተደረገው ውይይት የሱዳን ጦር ኃይሎች ዋና ከተማይቱን ካርቱምን እንደገና መቆጣጠሩ ተከትሎ የተከሰቱት ለውጦች ላይ ያተኮረ እንደነበረ የፕሬዚዳንቱ ጽሕፈት ቤቶች በመግለጫቸው ላይ አመላክተዋል። በዚህ ውይይት ላይ ግጭት በተከሰተ ባቸው አካባቢዎች ለሚኖሩ የሱዳን ዜጎች አስፈላጊውን ድጋፍና እገዛ ለማድረግ የሚደረገው ጥረት አጠናክሮ መቀጠል እንዳለበት ሁለቱ ወገኖች ተስማምተዋል ይላል ቢቢሲ። አልቡራን ግን ከግብፅ ጋር ያላቸውን ግንኙነት ታሪካዊና ስር የሰደደ እንዲሁም ስትራቴጂካዊ መሆኑን መግለጻቸውን በመግለጫቸው ላይ ተመልክቷል። አልሲሲ በበኩላቸው ለሱዳን መረጋጋትና የመንግስት ተቋማት መጠናከር ያላቸውን ድጋፍ ገልጸው መልሶ ግንባታ ሂደቱ እንደሚሳተፉ አስታውቋል። ካይሮ ከካርቱም ጋር የሚኖራት ግንኙነት እንደምታጠናክር የተገለጸው አልሲሲ ሁለቱ ሁለቱ አገራት ባላቸው ስትራቴጂካዊ ግንኙነት ላይ ኩራት እንደሚሰማቸው መናገራቸውን የጽህፈት ቤታቸው መረጃም ያመለክታል። ፑቲን በዩክሬን ለሶስት ቀናት የሚቆይ ጊዜያዊ የተኩስ አቁም እንደሚያደርጉ ይፋ አድርገዋል። ክሪምሊ ይፋ ያደረገው ይህ የተኩስ አቁም የሁለተኛ ዓለም ጦርነት ማብቃት መታሰቢያ ምክንያቱ ማድረግ ከሐሙስ ሚያዝያ 30 2017 ጠዋት ጀምሮ እስከ ግንቦት 3 2017 የሚቆይ ይሆናል ተብሏል። የዩክሬን ውጭ ጉዳይ ሚኒስትር አንድሪ ሲቢሃም በምላሹ ቢያንስ ለ30 ቀናት የሚቆይ አስቸኳይ የተኩስ አቁም እንዲደረግ ጠይቀዋል። በሁለቱ ሀገራት መካከል የሰላም ስምምነት እንዲደረስ ጥረት እያደረጉ የሚገኙት የአሜሪካው ፕሬዝዳንት ዶናልድ ትራምፕ በበኩላቸው ተኩስ አቁም ስምነት ተደርጎ ማየት እንደሚፈልጉ ተናግረዋል። ክሬምሊን የፋሲካ በዓልን በማስመልከት ለ30 ሰዓታት የዘለቀ የተኩስ አቁም እንደሚያደርግ ገልጾ የነበረ ቢሆንም በደቂቃዎች ውስጥ ግጭቱ መቀጠሉ ሳይሳካ ቀርቷል። በዩክሬን ተኩስ አቁም ለማድረግ ከ20 ጊዜ በላይ ሙከራ የተደረገ ቢሆንም አንዳንዶቹ በደቂቃ ውስጥ በመፍረሳቸው ሁሉም ውጤታማ ሳይሆን ቀርተዋል። በቅርቡ የፋሲካ በዓል ምክንያቱ ማድረግ ይፋ የተደረገው የተኩስ አቁም ውጊያ እንዲቀንስ እያደረገው ቢሆንም ውጊያ ባለመቆሙ ላለመሳካቱ ሁለቱ ወገኖች እርስ በራሳቸው ሲካሰሱ ተደምጠዋል። ሚሊ ትላንት ሰኞ በወጣው መግለጫ ሰብአዊነትን መሰረት በማድረግ የተኩስ አቁም ለማድረግ ወስነዋል ብሏል። መግለጫው አክሎም ሩሲያ ዩክሬን ተመሳሳዩን እርምጃ መውሰድ እንዳለባት ታምናለች ይላል። በዩክሬን በኩል የተኩስ አቁሙን ለመጣስ የሚደረግ ማንኛውም እርምጃ የሩሲያ ፌዴሬሽን መከላከያ ኃይል ተመጣጣኝና ውጤታማ ምላሽ ይሰጣል ሲል አስጠነቅቃ። ሩሲያ አሁንም የዩክሬን ቀውስ ከስሩ ለመፍታት የሚደረግ የሰላም ንግግር ያለምንም ቅድመ ሁኔታ የምትቀበል ሲሆን ከዓለም አቀፉ ማህበረሰብ ጋር ለሚደረግ ገንቢ ውይይትም ዝግጁና ስትል ገልጻለችም። መግለጫውን ተከትሎም የዩክሬን ውጭ ጉዳይ ሚኒስትር ሲቢያ፣ ሩሲያ እውነት ሰላምን የምትፈልግ ከሆነ የተኩስ አቁሙ አሁን ማድረግ አለባት ብለዋል። ለምን እስከ ሚያዝያ ሰላሳ 30 ረስ እንቆያለን ሲሉ የጠየቁት ሚኒስትሩም አሁን ተኩስ የሚቆም ከሆነም ለሰላሳ ቀናት መዝለቅ ከቻለም ለታይታ ሳይሆን እውነት ይሆናል ብለዋል። ሚኒስትሩ በኤክስ ገጻቸው ላይ በለጠፉት መልእክት አገራቸው ለዘላቂና ሙሉ የተኩስ አቁም ዝግጅት ናት። እኛም ሁሌም የምንጠይቀው ለሰላሳ ቀናት የሚቆይ የተኩስ አቁም ሊደረግ ነው ብለዋል። የዋይት

ፕሬዚዳንት ዶናልድ ትራምፕ በሁለቱ ሀገራት መሪዎች ላይ ያላቸው ትዕግስት እየተሟጠጠ ነው ሲሉ ተናግረዋል። ቋሚ የሆነ የተኩስ አቁም ማየት ይፈልጋሉ። ብላድሚር ፑቲን ጊዜያዊ የተኩስ አቁም ለማድረግ ማስተዋወቃቸውን አውቃለሁ። ፕሬዚዳንት ትራምፕ ግድያ እንዲቆም ቋሚ የተኩስ አቁም እንዲደረግ እንደሚፈልጉ ግልጽ አድርገዋል። የሚፈሰው ደሚቆም ብለዋል። ይህ የፑቲን መግለጫ የተሰማው በዩክሬንና ሩሲያ ጦርነት ውስጥ አሜሪካ በጣም ወሳኝ ሳምንት ስትል በጠራችበት ወቅት ነው። አሜሪካ በሁለቱ ሀገራት መካከል የሰላም ስምምነት እንዲደረስ እያሸማገለች የምትገኝ ሲሆን ዶናልድ ትራምፕ ግን ምንም አይነት ለውጥ የማያዩ ከሆነም ጥረታቸውን እንደሚያቋርጡ አስጠንቅቀዋል። ፑቲን በበኩላቸው ለዶናልድ ትራምፕ ሩሲያ ሰላም እንደምትፈልግ ለማሳየት ጥረት እያደረጉ ነው ይላል ቢቢሲ በዘገባው። በካናዳ በተደረገ ምርጫ የሊበራል ፓርቲ አሸናፊ ሆኗል። ማርክ ካርኒ እና ሊበራል ፓርቲ በካናዳ ምርጫ ድል እንደቀናቸው የተናገሩ ሲሆን የዶናልድ ትራምፕ አቋም ለውጤቱ እንዳግዛቸው ገልጸዋል። ከአሁኑ እኒው ጠቅላይ ሚኒስትር ትራምፕን ያስፈራሩና ታገላቸዋለሁ ያሉ ሲሆን በአሁኑ ሰዓት ምርጫው በካናዳ አሸናፊነታቸውን አረጋግጠዋል። የአሜሪካ ፕሬዚዳንት ዶናልድ ትራምፕ ወደ ስልጣን ከመጡበት ጥር ወር ጀምሮ የጎረቤት ሀገር የሆነች ካናዳን ሃምሳ አንደኛዋ የአሜሪካ ግዛት እንደምትሆን በተደጋጋሚ ሲናገሩ ነበር። ሊበራል ፓርቲ በምርጫ እንዲያሸንፍ እንደረዳው በይፋ ተገልጿል። ዶናልድ ትራምፕ ይህንን አቋማቸውን ይፋ ከማድረጋቸው በፊት የወጋ አጥባቂው ተወዳዳሪ ፒር ፓርቬቭ ያሸንፋሉ ተብሎ ይገመት ነበረ። ሀገሪቱ ላለፉት አስር ዓመታት የመሩት የሊበራል ፓርቲ አባሉ ጀስቲን ትሩዶም የሀገሪቱን ኢኮኖሚ ላይ ምንም ለውጥ ባለማሳየታቸው ፓርቲው ደጋፊዎች ዘንድ ቅሬታ ተፈጥሮ ቆይቷል። የካናዳ ሊበራል ፓርቲ ሀገሪቱን ለረጅም ዓመታት ያስተዳድሩትን ትሩዶ አስወግዶም የባንክ ባለሙያ የሆኑትን ማርክ ካርኔም በሪ አድርጎ ከመረጠ በኋላ አስደናቂ የተባለ የምርጫ ውጤት አግኝተዋል። ማርክ ካርኒ የአሜሪካ ፕሬዚዳንት ዶናልድ ትራምፕ የአገሪቱ ምጣኔ ሀብት ላይ ብቻ ሳይሆን በሉዓላዊነቷም ላይ አደጋ መደቀናቸውን በመግለጽ የመራጮችን ማሸነፍ ችሏል። አፈር ልሶ ነው የተነሳው የተባለው የካናዳ ሊበራል ፓርቲ ለአራተኛ ጊዜ ሀገሪቱን በጠቅላይ ሚኒስትርነት መምራት የሚያስችል ድምጽ ማግኘቱ ተገልጿል። ከዚህ በፊት የማዕከላዊ ባንክ ገዥ የነበሩትና ለፖለቲካ አዲስ የሆኑት ማርክ ካርኔ የአሜሪካውን ዶናልድ ትራምፕን መጋፈጥ ይጠበቅባቸዋል። የአገሪቱ ብሔራዊ መገናኛ ብዙሃን የሆነው ሲቢሲ እንደዘገበው ከሆነ ሊበራል ፓርቲው መንግስት መመስረት የሚያስችለውን ከፍተኛ ድምጽ ማግኘቱን ሰኞ ምሽት ይፋ አድርጓል። ይህን ተከትሎ በተለያዩ የሀገሪቱ ግዛቶች የሚገኙ የፓርቲው ደጋፊዎች ደስታቸውን እየገለ ገለጹ ነው። ፒየር ፓሊየቭ ለወግ አጥባቂ ወይም ኮንሰርቫቲቭ ፓርቲ ደጋፊዎች ከዋና ቢሯቸው ኦታሪዮ ባደረጉት ንግግር ጠቅላይ ሚኒስትር ካርኔይ እንኳን ደሳ ለውት ማለት እፈልጋለሁ ብለዋል። አክለውም የወግ አጥባቂ ፓርቲ መሪ የሆኑት ፒየር ፓርሌቭ ውጤቱ የሀገሪቱን ሊበራል ፓርቲዎች ጥምር መንግስት ለመስረት የሚያስችላቸውን በቂ ድምፅ አላገኙም ሲሉ ተናግሯ። የኮንሰርቫቲቭ ፓርቲ አባላት ለዚህ ምሽት ልትደሰቱ የምትችሉት በርካታ ነገሮች አሉ ያሉት ፓሊየቭ ከሀያ በመቀመጫዎች በላይ አግኝተናል። ይህም ፓርቲያችን ከ9 88 ወዲህ ካገኘው ከፍተኛ መቀመጫ ነው ብለዋል። ጠቅላይ ሚኒስትር ካርሌይ ለደጋፊዎቻቸው እንኳን ደስ ያለ መልእክት ሲያስተላልፍ ሲሆን አሜሪካ መሬታችንና የተፈጥሮ ሀብታችንና አገራችን ትፈልጋለች ሲሉ ተናግረዋል። ፕሬዚዳንት ትራምፕ ሊሰብረን እና ሊቆጣጠረን ይፈልጋል ያ ደግሞ በጭራሽ ፈጽሞ አይሆንም ሲሉ ለደጋፊዎቻቸው መልእክት አስተላልፈዋል። ካናዳ በታሪክ ጥፋት ላይ ትገኛለች ያሉት ጠቅላይ ሚኒስትሩም ከአሜሪካ ጋር የነበረን የቆየ ትብብር፣ ወዳጅነት አብቅተዋል ብለዋል። አሜሪካ ከረሰች ብን የክህደት ድንጋጤ ወጥተናል አሁን በራሳችን ልንደጋገፍ ይገባል ሲሉም ነው የተናገሩት። ጠቅላይ ሚኒስትር ካርኔ ከዶናልድ ትራምፕ ጋር በሚቀጥሉት ቀናት የሁለቱ ሉዓላዊና ነጻ ሀገራት የወደፊት መጻኢ ዕድል ላይ እንወያያለን ብለዋል። ሀገራቸው ከአውሮፓና ሌሎች አጋር ሀገራት ጋር ያላትን ወዳጅነት አጠናክራ እንደምትቀጥል ያስታወቁት ጠቅላይ ሚኒስትሩ ከአሜሪካ ጋር ካናዳ የምታደርገው የንግድ ጦርነት በድል የምትወጣ መሆኑን ቃል ገብተዋል። ሀገራቸው ከባድ ጊዜ ከፊቷ እንደሚጠብቃ የተናገሩት ጠቅላይ ሚኒስትሩ ለካናዳ የተሻለውን ለማስገኘት ባለን ነገር ሁሉ እንፋልማለን በማለት ለታላቁ ሀገራችን ነጻ የሚሆን መጻኤ ጊዜ እንፈጥራለን ሲሉ ተናግረዋል። የተወዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች የዕለቱ መረጃዎች እነዚህ ነበሩም። ሰናይ ጊዜ ምን